ሰይድ ሞቶ ሰይድ ሞቶ ከማ እኔ ብሞት ይሻለኛል እና ይሄንን ነው ሙላችሁ እየተማማርን ሸምቱ ሁሉ ሞቶ ከማይ ግልብጥ አድርጌው ነው። ግልብጥ ምለወር እንዲው ግልብጥ በይናን ይሽ እንዲው በፈጠረሽ ማለት ነው። ስሙልኝ እችን ጉደኛ አዩን እንግዲህ ስሙልኝ እንዴት እንደምታደርገን ባናቷ ነው መገልበጥ መፈልጎች ማለት ነው። ጉዷን እንግዲህ ስሙ ስሙ ያለች ያለችው ማለት ነው። እንግዲህ ሰኢድ ጎንደር ገባ ሲባል እኔ በረኪናዬን ግልበጥ አድርጌ እኔ ደግሞ ከዛ ናና ቀበራት ሲባል ወደ እኔ ይመጣል እያለች ነው እንግዲህ እያለች ያለችው ማለት ነው። ስለዚህ ምን ይሆናል ሚለውን አብረን እንሂድ ማለት ነው። ሄደች እኮ ተገላ፣ በቃ ክርስትና ተነሳች፣ ልጆቹ ነው ማነሳች አደለም። እሱ እስካሁን ቁጭ ብሎ ቁጭ ብሎ ልክ ስለ ሃይማኖት ሲነሳ ምንድን ነው እንዲያንቀጀቀዠው ክርስትና እንዲነሱ ካልፈለገ ልጆቹን ሲያገኝ ሚስቱንም እሱንም ልጆቹንም ያመጣና ያሰልማቸዋል። እዚህ በቃ ምን ችግር አለው። ገና ለገና ክርስትና ተነሳሽ ተብሎ ሄዶ ራሱን እሳት ውስጥ መክተት አለበት እንዴ? ህዝብ ደግሞ ኢንቦክስ እየገቡ ኮመንት ስር እየገቡ እስኪ አንተ ወንድ ነክ ወንድ አንተ ጎንደርና ወንድነና እናሳያለን ብለ እየዛቱበት ነው። እስቲ አንተ ወንድና አማራ ክልልና ብለ እንደዚች አይነት ወራዳ ሴት አላየሁም ማለት ነው። ቻይነት ወራዳ የወረደች ሴት አላየው። አሁን ደግሞ እንግዲህ ባህር ተገልብጣ ወደዋለች ማለት ነው። ያ ማለት ባህር እንኳን ምንም አይደለም። ጎንደር ባህር ዳር እያለች እኮ እንዳይሄድ አንችንሽ የከለከልሹ አደል እንዴ አንችንሽ የከለከልሽው እንዳይሄድ ሄድ የከለከልሽው አንችንሽ ባህር ዳር መሄድ እንደሌለበት የከለከልሽው አንችንሽ እንጂ በሰዓቱ ባህር ዳር ላይ ንግስቷን አግኝቶ ነገሮችን ማጠናቀቅ ይችል ነበር። ዚህን ሁሉ ያመጣሽው ሹ አንችንሽ ማለት ነው። ማንሽ ወይዘሮ አዩ አሁን ማለት ነው ጠጥተሽ ነው እንድትገላገይን የምንፈልገው። በቃ ጣጭ ብቻ እንድትጠጣልን ብቻ ነው የምንፈልገው፣ ሌላ ነገር አንፈልገው። ሆነክ አማራ ክልል ጎንደር መሄድ አትችልም። በቃ እዛ ሄደ፣ በሰላም አትመለስም። ወይ ትሞታለህ፣ ወይ የሆነ የሆነ ነገር ትሆናለህ። እሷም ደግሞ ሚስት ደርቦብኛል ብላ የሆነ ሰው ቀጥራ ብታስቀጠቀጥስ ብትያዝስ? ለምንድን ነው እንደዚ አይነት ስራ የምታደርገው ተዋልኩት? አይሆንም። ምንም ያስፈራ ነገር የለም። ምንም አልሆንም። ይሄዳለሁ። ሱመያንም ልጆቼንም በዚህ በረመዳን ወቅት አግኝቼ አብሬ ከነሱ ጋር ማፍጠር አለብኝ ያለፈው አመት ከነሱ ጋር ሳፈጥ፣ እንግዲህ ሁሌ የምትለው አንድ አይነት ቃል ኦ ሆነ አማራ ክልል መሄድ አትችልም፣ ኦ ሆነ በቃ የገልሃል። እሷ ደግሞ እየፈከረችበት ነው። እሷ እንዳንቺ አደለችም። ምናልባት አንቺ ያሰብሹ ካለ ማለት ነው። ማነሽ፣ ወይዘሮ አዩ አንቺ ያሰብሹ ካለ አይታወቅም። እንግዲህ ያሰብሹ ነገር ካለ አንቺ ራስሽ በእጃ ዙር ልታስገድዩ ከሆነ ኦኬ እንግዲህ ቤቱ ተገዝቶልኛል፣ በመቶ ሺዎች ብር ይላክልኛል፣ ለእኔ ምንም አያደርግልኝም፣ አንተን ነው የምፈልገው እያለች ነው። ብሩን ፈልገች ነው ያገባሽው እንጂ እሱነቱን ብትፈልጊው ኑሮ ሚስቱ ጋር እንዲለያይ ይህን ያህል ጥረት አታደርጊም ነበር ማለት ነው። ሌላው ደግሞ ማለት ነው በጣም ያናደደኝና የሆነ ስሜቴን የነካው ነገር በቃ ከተጠመቀ ችግር የለውም። ከጊዜ በኋላ ትሄድና ትታመጣትና ትታረቅና ሙስሊም ታደርጋታለህ። ዋት ምን ማለት ነው? አልገባኝም አልገባኝም ይሄ ንግግር ማለት ነው። የምሬን ነው። ትንሽ አላበዛችሁም እንዴ? ልጅቷ በጣም አበዛችሁ። በጣም ማለት ነው የሆነ ተንዘላዘለች። እንዴ በቃ አውቀናልሽ። ቤቱም ላንቺ ተገዛ፣ እንኳን ደስ ያለሽ በመቶ ሺዎች ይላክልሻል። እንኳን ደስ ያለሽ ይገባልሻል፣ በአካውንትሽ። እንኳን ደስ ያለሽ መብሩክ። በቃ ሌላ ምንም አንፈልግም። እንዴ እንኳን ደስ ያለሽ። ያገባሽው ለዚያ ስለሆነ ፍቅረኛሽን ክደሽ ሀቢን ልከሽ ክደሽ ዋቢን ልከሽ ክደሽ እሱን ያገባሹ ሰኢድን ያገባሹ ለዚያ ስለሆነ ማለት ነው። በቃ ገብቶናል። እንኳን ሆነልሽ፣ እንኳን ደስ ያለሽ። አንቺ ሰኢድን አታፈቅሪው። ሲጀመር ሰኢድን ብታፈቅሪው ኑሮ ሱሙያ ጋር እንዲገናኙ ጥረት ታደርጊ ነበር። ማግኘት አለበት ባህር ዳር ላይ እያለች ቤተሰቦቿ ጋር እያለች እንዲገናኙ ጥረት ታደርጊ ነበረ። ሰኢድ ነገሮቹ ጅብ ካለፈ ውሻ ጮኸ ነው የሆነበት። እስካሁን የት ነበር? አሁን ገጠር ለመሄድ ጎንደር ለመሄድ የተነሳው እራሱ እንጂ ባህር ዳር ላይ ንግስቷ ከሆነ እስከነ ቤተሰቧ ቁጭ ብላለት ነበር። ያን የት ነበር? የት ነበር? አሁን እንግዲህ ጉዷን ስሙ ማለት ነው። ጉዷን እስከ መጨረሻው ስሙ የዚች ልጅ ማለት ነው። በጣም በሚገርም ሁኔታ እንግዲህ ያው አሁንም ገዳዮች ናቸው ማለቷን አላቆመችም። ምክንያቱም ከዚህ በፊት ብያዋለሁ፣ ገዳይ ራሱ ሰው ሁሉ ገዳይ ይመስለዋል። ስለዚህ ሰይድ ባህር ዳር ሄዶ ምንም አይሆንም። ነገር ግን ዘግይቶ ነው የሄደው፣ ዘግይቶ መሄዱ ያው እንደማይፈልጋት ቢፈልጋት ኑሮ ያው ሃይማኖቷን ልትቀይር ነው ወይ? ሃይማኖቴን ቀየርኩ ስትልህ ምን እያንቀዠቀዠ ወሰደ ብላለች። አዩ ትክክል ናት። እዚህ ጋር ምን እያንቀዠቀዠ ወሰደ? ባህር ዳር አዲስ አበባ ላይ ያን ያህል ጊዜ ቁጭ ስትል ከየመን እየሮጥክ መጣህ። አዲስ አበባ ላይ ቁጭ ብለህ ከዚያ ደግሞ አዳማ ከመሄድ ለምን ባህር ዳር ቤተሰቦቿ ጋር ሄደ፣ ወንድሞቿ ጋር ሄደ፣ ተዋውቃት ይቅርታ ለምን አልጠየቃትም? ሰኢድ ያንን ማድረግ አልፈለገም። ስላልፈለገ ነው ስለዚህ አሁን ማንም ያቆመኝ የለም ብሎ መሄዱ። የት ነው የምትሄደው? ችግር ውስጥ የሚገባው እንዳልኩት አሁን ነው ማለት ነው። ምክንያቱም የገጠር ጉዞ ስላለው ከሄደ እንኳን ድንገት ግን አይሄድም። ባህር ዳር ይቀር እና እንግዲህ ወይዘሮዋ ደግሞ ጎንደር ገባ ሲባል ሰይድ ጎንደር ገባ ሲባል፣ ይደወልልሃል። ናና አስከሬኗን ቅበር ትባላለህ። ከዚያ ጉድጓድ ቆፍራ አስከሬንን ትቀብራለህ። እንዲያው በጋ ያለ ሙት እንዲያው እንዲያው እንዲያው ስሞትልሽ፣ አዩ ጠጭ ውስኪ በረኪናውን። እንዲያው ጠጭ ውስኪ ከበረኪና ሻለ ያለ ነገራት። ግማንች ልብስ የምታጠቢበትን እየገዛሽ ከምታሳይን ይሄ ቀርታ ልብስ የምታጥቢበትን እየገዛሽ ለእኛ ከምታሳይን እስኪ ግዥ፣ እስኪ ጠጭው እየጠጣሽው አሳይን እስኪ እንዲሁ የምሬን ነው ስሞትልሽ፣ እየጠጣሽ አሳይን እስኪ። ምን ያደርግሻል፣ ምን ሊያደርስብሽ ይችላል የሚለውን ነገር እስኪ እኛም እንየው። እውነት ነው ይገላል፣ አይገልም ምናምን የሚለውን ነገር እንየው እኛም ስለዚህ። እስኪ ጠጥተሽ ጠጥተሽ አሳይን እንየው እና፣ በጣም አበዛችሁ፣ በጣም ባህር ዳር ከሄድ ይገለሃል፣ ጎንደር ከሄድ ይገለሃል። አሁን ደግሞ ባህር ዳር ይሻላል? ከመቼ ጀምሮ እባክሽ! እና ጉዷን ስሙ፣ ጉዷን ስሙ። ባለ ሱቁ እራሱ ያላትን ስሙ። ሊሆ እነሱ አካባቢ እሷን ፈልጋታለሁ ካልክ ሞቻለሁ። ይሄን አቅሞች አሉ። በቃ መታሬሳይን ብቻ ተቀብለክ መቃብር ቦታ ፈለግ ፈለግ አድርገክ እኔን መቅበር ነው። አልቀሰቅ ቼ ለቀቀች የእኔው ሰይድ አቶ ሰይድ ደግሞ ቀነኔ ሳንተ ጭኖት እየሮጠ ወደ ጎንደር ካልሄድኩ አለ። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? በቃ እሷም ተነሳች፣ ቤተሰብ ስላላት ክርስትና ተነሳች። ልጆችንም ክርስትና አነሳች። አለቀ። ሄደች ተገላ በቃ ክርስትና ተነሳች፣ ልጆችንም አነሳች አይደለም? እሱ እስካሁን ቁጭ ብሎ ቁጭ ብሎ ልክ ስለ ሃይማኖት ሲነሳ ምንድን ነው እንዲያንቀጀቀው እንዲነሱ ካልፈለገ ልጆቹን ሲያገኝ ሚስቱንም እሱንም ልጆቹንም ያመጣና ያሰልማቸዋል። እዚህ በቃ ምን ችግር አለው? ገና ለገና ክርስትና ተነሳሽ ተብሎ ሄዶ ራሱን እሳት ውስጥ መክተት አለበት እንዴ? ህዝብ ደግሞ ኢንቦክስ እየገቡ ኮመንት ስር እየገቡ እስቲ አንተ ወንድነት ወንድነት፣ እስቲ አንተ ጎንደርና ወንድን እናሳያለን ብሎ እየዛቱበት ነው። ድነት እስቲ አንተ ወንድነ አማራ ክልልና ብለው እየዛቱበት ነው ያሉ እየዛቱበት ነው። አንተ ወንድኮ እስኪ እንኳን አማራ ክልል ወደ ገጠር አይደለም አንተ ባህር ዳር ባህር ዳር እንዲግርግ ግርክ ይርገጥ ብለው እየዛቱበት ነው እንደ እየዛቱበት ነው። እሱ እዛ የሚሄደው የሆነ ነገር ቢሆን እኮ ጦሱ ለኔ ነው ጦሱ ለእኔ ነው የሚተርፈው። እንዴ እሱ እንዴት ነው ይሄንን የማገናዝበው? አይ እኔ እኮ እዚህ ላይ ይሰማኛል እኮ ብዙ ነገር ይሰማኛል እኮ። ሰው ዝም ስላለ አይደለም እንዴ ይሄን አገናዝብም እንዴ ቢያንስ ለራሱ ብቻ ነው እንደሚኖረው እሱ። ጭራሽ ደግሞ ምንም አታቅም ይሁን፣ ጓዳን የገባችው ነው ይሁን፣ አላቅ እኔን እያጣጣለ? እኔ የሆነ ነገር ስጠይቀው በቃ ምንም እንደማላቅ ነገር ዝም ብሎኝ። ጭራሽ ምን አገ- በቃ ችግር የለውም እኔ የማረገውን አውቃለሁ። አትጨነቂ ነው እያጣጣለ ማለት ነው። እኔ እኮ ምንም አለማወቂ አይደለም፣ ምንም ነገር ሳላቀርቼ ሳይሆን እኔ እሱን አለማጣት ነው። ሁሉን ነገር ችዬ እየኖርኩ ያለሁት ስለምወደው እሱን ማጣት አልፈልግም። በቃ ከወደድኩ ደግሞ ምንም ማድረግ አልችልም። በቃ ወደዋለሁ። ምንም ሳላቀርች አይደለም። ብዙ ነገር ይሰማኛል። እስቲ ያስቡት። ለሰው ባለ ትዳር ነኝ አግብቻለሁ። ግን ረመዳን ከገባ ራሱ አንድ ቀን ከሱ ጋር ቁጭ ብለን በስነ ስርዓት ያፈጠርንበት ቀን ደስ ትዝ ይለኝ። ብቻዬን እዚህ ሁሉ ግቢ የሚያክል ውስጥ ብቻዬን አሁን ራሱ ብቻዬን ነኝ። ምንም ነገር የለም እኮ ምንም ጎረቤት። ራሱ ከማን ጋር ነው የምታወራው ብሎ ሳይደነግጥ አይቀርም። በአሁኑ ሰዓት የምር ይገባል። እንደ ሴተላጤ በቃ ቤት ውስጥ ብቻዬን ይሄ የሚያክል ቤት አሳቀፈኝ። ብር በየወሩ ይልክልኛል። ምን በየወሩ በየሳምንቱም ይልካል እንጂ ይልካል ይልክልኛል። በቃ አዩ ብር ካየች ምንም አትሆንም። ማላቅም እኔ ይልክልኛል። መቶ ሺ ማስገባ ስለው መቶ ሺ ያስገባልኛል። ሁለት መቶ ሺ ማስገባ ስለው ሁለት መቶ ሺ ያስገባልኛል። እኔ ሞኝ ነኝ እንዴ? በወረቀት ምደልለኝ። እኔ እኮ ትልቅ ቤት አንተ ምልካቸው በመቶ ሺህ የተቆጠሩ ብሮች ለኔ ምንም ናቸው። ምንም አረጉልኝ ወረቀት ነኝ። ለኔ ምን ያደርግልኛል? ቢገዛ ቢገዛ የሆዴንና ምለብሰውን ነገር ነው የሚገዛልኝ። ምግብ፣ የቤት ወጪና የራሴ ወጪ ቢችል ነው። የተረፈውን የተረፈውን ይሄን በረኪና ቢገዛልኝ ነው አሪፍ። የሆኑትን ሽን ሽማግሌውም የኔ ብር ጥሞት ነው መሰለኝ። ኦሪጂናል አሪፍ አሪፉ ነው እንጂ ያውና 40 ብር ነበረ ኦሪጂናል ስለሆነ 55000 ብር አድርጌልሻለሁ ይለኛል። ጭራሽ ደግሞ አሁን በዚህኛው ሲሄድ ደግሞ ጨምሮ ስንት ብር አድርጎታል? መቶ ምናምን ብር አድርጎታል። አሁንማ ለበረኪና ታወጣለች። ሌላ ነገር ቢሆን እኮ እከራከራለሁ ቆሜ፣ ለበረኪና ግን አትከራከርም፣ ዝም ብላ ትገዛለች ብሎ እኮ ነው እሱ እራሱ ባለሱቁ። እኔ አንተ፣ ይህም ያክል ቤት ስለገዛክልኝ፣ ብር በየወሉ ስለላክልኝ፣ ለምን መኪና ብገዛልኝ እንኳን ለኔ ምንም አይጠቅመኝም? እኔ አንተን ነው የወደድኩት፣ ቤቱን አይደለም የወደድኩት? ብርን አይደለም የወደድኩት መኪናን አይደለም የወደድኩት እኔ አንተን ነው የወደድኩት አንተን ነው የምፈልገው የምልክልኝ ብር ደግሞ ሳይዶን ይዞልኝ እየመጣ አይደለም ሳይዶን እያሳጣኝ ነው እንጂ በቃ አንተ በየቀኑ እኔም ባገኘ ቁጥር እኔ የሆነ ነገር በተናገርኩ ቁጥር ሱመያ ሱመያ ሱመያ እያልክ ሱመያ ሱመያ ማለትህንም አልጠላውትም በል ግን እንደዚህ እየተዛተብህ ያለበት ሀገር ውስጥ የማታውቀው አገር ውስጥ መታወቂያ ኦ በሆነ ሰዓት እዛ ሄደ፣ ምን ልትሆን ነው? እንግዲህ እንደሰማችሁ ነው ውድ ቤተሰቦች፣ ማለት ነው ያው መታወቂያ ኦ በሆነበት እዚያ ደግሞ ብዙ ሰው የሚይዝትብህ ማንም አይዝትበት፣ ማንም ማለት ነው ስራም አላጡ ለሱ ጊዜ የላቸውም፣ ለሱ ጊዜ የላቸውም፣ ማንም ለሱ ጊዜ የለውም። ለስራ ፍት ጊዜ ያለው ሰው የለም። አማራ ክልል ላይ አየሽ ለእንደሱ አይነት ስራ ፈት ለዝም ብሎ ሴት ብቻ ለሚያሯሩጥ ሰው ማንም ጊዜ ያጣ ለሱ ጊዜውን መስዋዕት የሚያደርግ ሰው የለም። አማራ ክልል ላይ እውነቱ ይሄ ነው። እሺ፣ ሌላው የእኔ እንደዚህ አማራ ክልል እንይን ያህል ጠላት የሆንሽ አንቺ ማለት ነው እኔ ማለት በዚህ ደረጃ የምር ግን፣ አገሩን ነው የጠላሽው ወይስ ሱማየ ነው ትጠያታለሽ፣ ትቀኛለሽ። እንግዲህ ከአንቺ ጋር ሆኖም ሱማ እንዲጠራም አትፈልጊም። ከኋላ የመጣ አይናወጣ በጣም አይናወጣ ነሽ። አይማታፍሬ አይናወጣ ባለጌ ማለት ነው። የምር በጣም ባለጌ ናት። እንግዲህ ነገሩን ሁሉ እንደሰማችሁ ነው። ቤተሰብ ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ወዳችኋለሁ። እየተማማርም ስራ